ሰላም ሰላም፣ ጤና ልኝ ውድና የተከበራቸው ቤተሰብ እንዴት ናቸውልኝ? ዳና ናቸው የኔ ዳና ነኝ። እግዚአብሔር መስጊን ብያለሁ ውድ ቤተሰቦቼ። ቤት ደግሞ አዲስ ከሆናቸው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ እስኪ አበረታቱኝ የኔ ውድ ቤተሰብ ማለት ነው። እንግዲህ ዛሬ በጣም ልዩ ቀን ነው ማለት ትችላላችሁ ቤተሰብ፣ በጣም ደስ ብሎኛል። እንግዲህ እንደምታዩት ሀይሚና ብሩክ አንድ አመት ሞሉ ማለት ነው። ከተገናኙ አንድ አመት ሞሉ ማለት ነው። የምሬ ነው ምላችሁ ጊዜ እንዴት እንደሚሮጠው ለካ የሰው እድሜን በዚህ ልክ ነው እንዲያልኩ የምሬ ነው ምላችሁ። እና ከመቼ ነው አንድ አመት የሞሉ ብዬ ነበረ ዛሬ የነሱን ቪዲዮ ወደ ኋላ ገብቼ ሳይ ነበርና አንድ አመት ሞሉ ማለት ነው። እና በጣም ይገርማል እንደሆን የጠዋት ላይ ቪዲዮ ሲሰራው የሀይሚ ልደት አልደረሰም። ብሩኬ ግን በቅርብ ነበረ የሜኑ ነው እያልኩ ነበር። ግራ ሲጋባው ነበር ለካ አንድ አመት መሆኑ ትዝም አላለኝ ሆነ ለመናገር እና ሀይሚና ብሩኬ አንድ አመት ሞሉ ማለት ነው እና በፍቅር አንድ አመት ሞሉ ማለት ነው። በፍቅር ብቻም ሳይሆን በስራም በቃ በሁሉም አንድ አመት ሞሉ ማለት ነው። የምር በጣም ይገርማል ጊዜ እንዴት እንደሚሮጠው ሳይታወቅ ለማንም ማለት ነው እና የሰው እድሜን በዚህ ልክ ነው ብዬ ነው ያሰብኩ ማለት ነው። እና የምር ፈጣሪ ፍቅራችሁን ያሳመርላቸው ሀይሜና ብሩኬ፣ ይሄ ሁሉ የማን ውጤት ነው? የተመልካች ውጤት ነው ማለት ነው። እነሱ ከእናንተ ጎን ባይሆኑ፣ እናንተ ደግሞ እዚህ ደረጃ ላይ አትደርሱም ነበረ። ይሄ ሁሉ የተመልካች ውጤት ነው። በተለይ የእናንተ ወዳጆች ናችሁ፣ የእናንተ አድናቂዎች ናችሁ። ይህ ሁሉ የነሱ እጅ አለባቸው። የሀይሚና የብሮኬ ፍቅር ማለት ነው እና አንድ ሆናቸው እንደምትቀጥሉ እያደረጉ እነሱ ናቸው። እና በዚህ አጋጣሚ ሁንካ እንደሳላችሁ ለማለት ፈልጋለሁ። ቤተሰብ በጣም የደሳላ እንጃ፣ ቃላት የለኝም። ሀይሚ ማለት አስታዋይ ቅመም የሆነች ጀግና ሴት ናት ማለት ነው እና ብሮኬም እንደዘው ወንጀል ሁለቱም ወንጀል ይመጣጥናሉ። በቃ ንግግራቸው ስነ ስርዓት ያለ ለተመልካች ያለ ክብር፣ ለተመልካች ያለ ቦታ፣ ለተመልካች ይቅርታ ሲጠይቁ ይቅርታ የሚሉ ለተመልካች የሚረዱ ምርጥ ጥንዶች ናቸው። በእውነት ፈጣሪ አይለያያቸው። ሙምላቸው ሀይሜና ብሮጌ የምር እናንተ ትለያላችሁ። የሚዲያ ድንቀቶች የምላችሁ ለምክንያት ነው። በዚሁ ቀጥሎበት ፈጣሪ አምላክ ደግሞ ፍቅራችሁ ከዚህ ከዚህ የበለጠ ከፍ ከፍ ያደርግላችሁ። እናንተ የተለያ ያላችሁ የሚዲያ ድንቀት ናችሁ። ገና ከዚህ በለጠ ደግሞ ከእናንተ ብዙ ነገር እንጠብቃለን። እኛም ደግሞ አለን፣ እናንተም አላችሁ፣ ሁሌ ከእናንተ ጎንነን ማለት ነው። በርቶ ፈጣሪ ደግሞ መጨረሻችሁን ያሳምርላችሁ። የዛሬ አመት ደግሞ ቁም ነገር ላይ ደርሳችሁ ለማየት ሁላችሁም ያበቃን። ዋናው ጤና ፍቅር ይስጣለሁ ሁላችን ማለት ነው። እና በጣም ትለያላችሁ የምር እንንጃ ስነ ስርዓታችሁ ለተመልካች ያላችሁ ቦታ ትለያላችሁ በእውነት ለዛ ነው እንደዛምላችሁ። ፈጣሪ ደግሞ አይለያችሁ አንድ ያደርጋችሁ ከዚህ በለት ደግሞ ቁም ነገር ላይ ደርሳችሁ አግብታችሁ ትዳራችሁን ይዛችሁ ልጅ ወልዳችሁ ለማየት ያበቀን ሁላችን ነው ማለት ነው። እዚህ ሚዲያ ላይ እስካልን ድረስ እኛም እና አልን ማለት ነው ከእናንተ ጎን ማለት ነው እና ትለያላቸው ርክ በጣም ነው የሚያስቀኝ ጌታ። በጣም ማለት በቃ አራቱ ልጆች አራቱ ልጆች ስል እንጃ በጣም የሚያስቀው ፈጣሪ ደግሞ ማንታ ማንታ ማንታ ልጆች ይሰጣቸዋል ብዬ አምናለሁ። በዚህ ጉጉት እንንጃ እኔ አላቀም። ብቻ ይብሩኬ ለልጅ ያለ ፍቅር ይለያል ትላላቸው ይተሳ ፈጣሪ ደግሞ ማንታ ማንታ ልጆች ይሰጣቸዋል። ላይ ዋናው ፍቅር ይስጣቸው ፈጣሪ በፍቅር አኖራቸው ነው ምላቸው። የጌታም በጣም ነው የምትለዩ እንግዲህ ሀይሚም ደግሞ የሚገርም የሚገርም እንግዲህ የሚገርም ስጦታ ለብሩክ ሰጥታለች ማለት ነው። ወርቅ፣ የአንገት ወርቅ እንግዲህ ሰፕራይዝ አድርጋለች። ብሩክም ሀይሚውን ሰፕራይዝ አድርጓል። ግን ሀይሚ አልከፈተችውም። ቤት ገብተሽ ነው የምትከፍች እዚህ ጋ አይቻሉም ተብሏል። እና ሀይሚ ደግሞ ይዛ ሄዳለች ማለት ነው የአንድ አመት በትንሹም ቢሆን አከበሩ ማለት አንድ አመት ሞሉ ብሎን ያከበሩ በጣም ደስ ምሎ የዛሬ አመት ደግሞ ቁም ነገር ለደርሳቸው ለማየት እኛም ያበቃን ፈጣሪ ፍቅራቸውን ያሳመረላቾ ነው ብሎ እናንት እናንተ ትለያላችሁ። የኛ ድምቀቶች የሚዲያ ድምቀቶች ብያቸዋለሁ። ጉዞ ወደ ሶስት መቶ ሺህ ማለት ነውና አበረታቱ ሰብስክራይብ ያላደረጋችሁ አበረታቱ ለማለት ትፈልጋለሁ። ቤተሰብ ሰብስክራይብ አድርጉ፣ ሽር አድርጉላችሁ የቻላችሁ አቅም ሽር አድርጉ፣ አበረታቱ እና ምርጥ ናቸው። የምር ከነሱ ብዙ ነገር እንጠብቃለን ብዬ አስባለሁ። በዚህ ሁኔታ እኔ እንጃ ገና ብዙ ነገር ከእናንተ ደግሞ እኛም ደግሞ እንማራለን እንጠብቃለን ማለት ነው። ብሩክና ሀይሚ እናንተ ትለያላችሁ የሚዲያ ድምቀት ናቸው እና ከዚህ በለጥ ደግሞ ትልቅ ደረጃ ላይ ደርሳችሁ እኛም ለማየት ያበቃን ለማለት ፈልጋለሁ፣ ቤተሰብ ይህም ቪዲዮ ደግሞ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉኝ ማለት ነው፣ ቤተሰብ በቅንነት ማለት ነው። የምር በጣም ደስ ስላለኝ ነው። ሀይሚዬ የኔ ቅመማ አንቺ ኮት ላይ ያለሽ የምልሽ ለምክንያት ነው፣ የኔ ውድ እና ገና ብዙ እንጠብቃለን ከእናንተ ማለት ነው፣ የኔ ውዶች ውድድ ነው አድርጋችሁ ማደርጋችሁ የኔ ስሲቶች እያቸዋለሁ የምር አቤት አቤት ውበታችሁ የምር ትለያላችሁ እኮ።